ዛሬ የምናወራው ስለ ምስጋና ጥቅምና አስፈላጊነት ነው የምናወራው። እግዚአብሔር አምላክ የሰውን ልጅ በአርአያ በአምሳሉ ሲፈጥረው በማመስገን እግዚአብሔር አምላክን ቅዱስ ቅዱስ ብሎ በማመስገን የደስታ የተድላ የሐሴት ህይወት እንዲኖር ነው የሚያስፈልጉ ነገሮችን መጀመሪያ አሟልቶለታል። የተፈጠረውም ሁሉ ነገራትን ፈጥሮ ከጨረሰ በኋላ ነው ሰው ልጅን እግዚአብሔር አምላክ የፈጠረው። ስለዚህ ስናመሰግን ምንድን ነው የሚፈጠረው? ባለን በተሰጠን ነገር ተደስተናል። አመሰግንም ማለት ቀጣይ ለምንፈልገው ነገር ቀብድ እያስያዝን ነው ማለት ነው። ስለዚህ አሁን አመስግኗል። በትንሹ ባለው እኔ በሰጠሁት ነገር ተደስቷል፣ ታምኗል። አመስግኗል ማለት ታማኝ የሆነ ሰው ነው የሚያመሰግነው ስለዚህ ልጨምርለት፣ እችን ሰጥቼው ካመሰገነኝ፣ እችን ሰጥቼው ከታመነልኝ ሌላ ልጨምርለት እንዲልህ እግዚአብሔርን እናደርገዋለን ማለት ነው። የሚያመሰግን ሰው ያለውን የሚያውቅ የተሰጠውን የሚያውቅ እና የሚፈልገውንም የሚያውቅ ሰው ነው የሚያመሰግነው። ጠላት ዲያብሎስም ሔዋን ላይ ያደረገው ምንድን ነው? ያላትን የተሰጣትን ነገር እንዳታውቅ ጸጋዋን እንዳታውቅ እንድትረሳ የሚያደርግ ንግግር ነው የተናገራት። እንደ እግዚአብሔር አምላክ ዓይናችሁ እንደ እግዚአብሔር አምላክ እንድታዩ ዓይናችሁ እንዲገለጥ እንደሱ እንዳትሆኑ ስለፈለገ ነው እችን ፍሬ አትብሎ ያላችሁ ብሎ ነገራት። ይሄ ምንድን ነው? መጀመሪያ ላይ የተሰጣትን ክብር እንድትረሳ፣ የተሰጣትን ጸጋ እንድትረሳ ነው ያደረገው። እንስሳት ይታዘዙላቸዋል። ሰማይና ምድርን ውስጥ ያሉ እንስሳትን ግዟቸው ተብሎ የተሰጠ ክብር ነበራት ከአዳም ጋር ማለት ነው። እና ይህንን እንድትረሳ አደረጋት። ስለዚህ የተሰጣትን ነገር ረሳች፣ የምትፈልገውንም ነገር አላወቀችም ማለት ነው። ስለዚህ ለማመስገን ያለንን ነገር ማወቅ። ምንድን ነው የተሰጠኝ? ጤና የተሰጠን አለ፣ በትዳር በልጅ የባረከን አለ፣ ቢዝነስ ጀምረን ሰራተኞቻችን ጋር እየሰራን ያለን አለ፣ የምንፈልገውን አይነት ህይወት እየኖርን ያለን ሰዎች አለ። ይህ ሁሉ ቀላል አይደለም። ችግራችን ምንድነው? እንረሰዋለን? አለን ከዚህ በፊት የነበርንበትን ቦታ እግዚአብሔርን የጠየቅነውን ነገር እንረሳዋለን፣ የት ላይ እንደነበርን እንረሳዋለን። እኛ ያለንን ሳይሆን የምንመለከተው ሌላ ሰው ያለውን። ያ ይሄ ነገር ሊያስፈልግ ይችላል ግን እኛ ከራሳችን አኳያ ነው መሄድ ያለብን። እነሱ አላቸውና እኛ የለንም። ስለዚህ ማመስገንን ልነፍግ፣ ማመስገንን ልናቋርጥ፣ ከማመስገን ወደኋላ ልንል አይገባም። ስናመሰግን ጠላት ዲያብሎስን እየመከት ነው ነው ምስጋና ጠላት ዲያብሎስን ማባረሪያ መመከቻ ጋሻ ነው። ጠላት ዲያብሎስ አእምሯችንን በመጠቀም እንዳንረካ ባለን ነገር እንዳንደሰት ሊያደርግ እንዳንደሰት ጥረት ያደርጋል። ይሄ እኮ የለህም የጎደሎነት ስሜት እንዲሰማን የሚያደርጉ ሀሳቦችን ያፈልቃል። ይሄ እኮ የለህም ይህን ነገር እኮ ብትይዝ ደስተኛ ትሆናል፣ ይህን ነገር እኮ ብታሳካ ደስተኛ ትሆናል የሚል ሀሳብ አእምሯችን ላይ ደጋግሞ ያመጣል። ሊያጠቃን ሊያሸንፈን ይፈልጋል። ስናመሰግን ግን ያለንን እናቃለን። የምንፈልገውንም እናቃለን። ወዴት እየሄድንም እንደሆነ እናቃለን። ስለዚህ እየመከት ነው፣ ጋሻ እያደረግን ነው። ስለዚህ ምስጋና ጠላት ዲያብሎስን ማባረሪያ ጋሻ ነው። ስለዚህ የዓለማችን ደስተኛው ሰው እና እጅግ በጣም ስኬታማው የሚባለው ሰው ባለው ነገር የሚያመሰግን በእግዚአብሔር አምላክ ደስ የሚለው በተሰጠው ጤና በተሰጠው ሁሉም ነገር የሚደሰት በልጆቹ፣ በትዳሩ፣ በቢዝነሱ ባለበት ሀገር የሚደሰት ሰው ነው። የዓለማችን ስኬታማና ጤነኛ የሚባለው ሰው ጤናኛ ሰው ራሱ አመስጋኝ የሆነ ሰው ነው። ሌላኛው ደግሞ ከእግዚአብሔር ጋር ያለንን ግንኙነት እንድናሻሽል ከእግዚአብሔር ጋር ያለን ግንኙነት የበለጠ እንዲሆን ያደርጋል። መላእክት ያመሰግኑታል እግዚአብሔር አምላክን። ሰዎችም እግዚአብሔር አምላክን ማመስገን አለብን፣ ግንኙነታችን እንዲጠነክር ስራችን የተፈጠርነውም ነው ለማመስገን ስሙን ከፍ ከፍ ክብሩም ለማወደስ ነውና ለሰጠነው ነገር መልሶ ይሰጠናል። እኛ አመስግነነዋል የበለጠ እንድናመሰግነው ይሰጠናል። ስናመሰግን ነፍሳችን አሴት ታደርጋለች። እረፍት ይሰማናል። መረጋጋት ስሜት ውስጥ እንገባለን። ሰው ለምንድነው ተፈጥሮ ያለበት ቦታ ሲሄድ እረፍት የሚሰማው? ደስ የሚለው? እንስሳት፣ እፅዋት አያማርሩም። የጎደላቸውን ነገር አይመለከቱም ለኔ ለኔ ብቻ፣ አይሉም። ስለዚህ ተፈጥሮም ማመስገን እንዳለብን ያስተምረናል። እዚህ ምድር ላይ ከተማ ላይ ስንመጣ ሁሉም ለኔ ለኔ የሚል ነው የምንመለከተው። ያላቸውን ቁሳቁስ እንመለከታለን። የሚነዱትን መኪና፣ ያደረጉትን ጫማ፣ የያዙትን ስልክ ውጫዊ ነገራቸውን እንመለከታለን። ፊታቸውን የሚያሳዩት የማስመሰል ፈገግታቸውን እየተመለከትን እኛ የጎደሎ ስሜት እንዲሰማን ይሆናል። እሱ እኮ እንደዚህ ስላለው ነው እየተደሰተ ያለው እሱ እኮ ይሄ ስለሆነለት ነው እየተደሰተ እየሳቀ ያለው የሚል ግን፣ በስተጀርባቸው ምን እንዳለ በስተጀርባቸው የምር እየተደሰቱ ነው ወይ አይደለም የሚለውን ነገር ሳናይ እውጪ ባለው ነገር ብቻ ተመልክተን እንድናማርር አእምሯችን ያደርገናል። ሶ ስናመሰግን ከነዚህ ሁሉ ጣጣዎች ነፃ እንሆናለን፣ እንታጠባለን፣ እንነፃለን። ቆሻሻችን ነው የሚራገፈው። ስናመሰግን የተደበቀን ረቂቅ ምስጢር እግዚአብሔር አምላክ ይገልጥለታል። ሰው ልጅ ሲያመሰግነው ሲያወድሰው ከፍ ከፍ ሲያደርገው በምድርም ከፍ ከፍ እንዲልለት ያመሰገነውን ባሪያውን እግዚአብሔር አምላክ ምስጢራቱን ይገልጥለታል። ጤና ይሰጠዋል። በልጆች ይባርከዋል። ክብርና ሞገስ ይሆነዋል። እግዚአብሔር አምላክ እግዚአብሔር የምስጉን ተመስጋኝ አምላክ ነውና እግዚአብሔር አመስግኑኝ፣ አወድሱኝ፣ ከፍ ከፍ አድርጉኝ የሚል አምላክ ነውና እሱም በማመስገናችን ምክንያት እኛንን የምንጠቀመው ለእኛ ክብር ለእኛ ሞገስ እንዲሆነን ነው እንጂ እሱንማ እኛ ባናመሰግነው እንስሳት፣ እጽዋት፣ ሰማይና ምድር ላይ ያሉ ሌሎች ፍጥረታት ያመሰግኑታል። የምናመሰግነው ለእኛ ለራሳችን ብለን ነው። ደስታ ለማግኘት ተድላ በሐሴት ለመኖር ነው የምናመሰግነው። የሰው ልጅ አእምሮ ግን ይህንን አይፈቅድም። ብልጭልጭ ነገሮችን ነው የሚመለከተው። ራሱ ጋር ያለውን ሳይሆን የሚመለከተው ሌሎች ሰዎች ጋር ያለውን ነው የሚመለከተው። ስለዚህ ያለኝ ነገር ምንድን ነው? እንመልከት እስቲ፣ ራሳችንን እናጤን። ዛሬ በሰላም ወተን በሰላም ስለገባ፣ እናት አባቶቻችን በጤና ስላሉ፣ እኛ ጤነኛ ስለሆነን፣ ሙሉ አካል ስላለን፣ አንደበታችን ተከፍቶ የምንፈልገውን ነገር በመናገራችን ስራ ቦታ ውለን በመግባታችን፣ እናመስግን፣ ደስ ይበለን። በእግዚአብሔር ሁል ጊዜ በጌታ ደስ ይበላችሁ። ይሄ ምንድን ነው? ማመስገን ነው። ደስታ የሚሰማን የሌለን ጥቂቷን ነገር በማየት አይደለም። ያለን የተሰጠን እጅግ በጣም በርካታ ነገር ነው። የበለጠ እንዲሰጠን የበለጠ ሀሴት እንድናደርግ እግዚአብሔር አምላክን ማመስገን ምድራዊ ነገር አይሞላም። ምድር አይሞላም። ምክንያቱም አእምሯችን እኛ ገደብ ካላበጀንለት፣ እኛ ካላረጋጋ ነው፣ እኛ ካልተቆጣጠር ነው፣ ሁልጊዜም በማሰስና በመፈለግ ውስጥ ስለሚኖር እና የጎደለልን የሌለንን ነገር ስለሚያሳየን የደስታ ስሜት አይሰማንም። ስለዚህ ማድረግ ያለብን የምንፈልገውን ነገር ማወቅ፣ የተሰጠነን ነገር ማወቅ፣ ወዴት እየሄድን እንዳለን በጥንቃቄ መመልከት ከቻልን እምናመሰግንበት ምክንያት እምንደሰትበት ምክንያት እጅግ በጣም ብዙ እጅግ በጣም በርካታ ነው። ስለዚህ ሆን ብለን ማመስገን አለብን። ሆን ብለን ምድር ላይ ያለው ነገር ምንም አስደሳች ባይሆን፣ ውጣ ውረድ ቢበዛው ሆን ብለን ለራሳችን ስንል ጠላታችንን ለማሸነፍ ስንል ጠላታችንን ለማሸማቀቅ ጠላታችንን ድል ለመንሳት ስንል ማመስገንን የግዴታ መለማመድ አለብን። የግዴታ የዘወትር ልማዳችን ሊሆን ይገባል።